ጤና ይስጥልኝ ሶፊ አባቴ እንዴት አሎ ለእግዚአብሔር ይመስገን ሰላም ተመለስኩ ወደ ኢትዮጵያ ተመለስኩኝ ለጌሙ ብቻ ስሙ ስሙ ጠፍቶኛል ነገ ኦርቶዶክሳውያን የቅዱስ ሚካኤልን ክብረ በዓል ያከብራሉ ወይም ደግሞ ፕሮግራም አላቸው። እንኳን አደረሳችሁ አልኩ። ከዛ በዛ ደግሞ የሚበሳጭስ ሲናገር የአንተ ነገር እንዲከበር ከፈለግ የሰው ነገር አክብር አልኩኝ። በዛውም ታዲያ እንግዲህ ለገናም እንኳን አደረሳችሁ እኮ የምንባባለው በጴንጤ እስካሁን አላየሁም እኔ የገና በዓል ባይበላይ የፋሲካ በዓል አላየሁም። የመስቀልም የስቅለትም በዓል አላየሁም እኔ እናንተ ያላችሁትን ነው እኛ የምናከብረው። በአዘጠኛ ስራ ዝግ ነው በቃ በዓል ነው ስትሉ እኛም እንኳን አደረሳችሁ እንባባል፣ ያለ ቸርችን ፕሮግራም እናዘጋጅ። በእኛ እንግዲህ እስካሁን ምናልባት ሰሞኑን በዓለ አምሳ ቀን የወረደበትን ቀን ታሳቢ በማድረግ ፕሮግራም ሸራተን ተዘጋጅቶ ነበረ። እንግዲህ ዓመታዊ በዓል እንዲሆን ማለት ነው የፕሮቴስታንት እሺ ሰምታል። አሁን እሱ ካላንደር ላይ ሊወጣ ነው፣ ቀኑ ይታወቃል። ለክ ባይብል ኦር ታሪክ ሊጠና ነው ገና አላው እሱ አበ ለክ ቀኑ እንዳለ ሆኖ ግን ቀኑ አሁን እኛ ለክ ጰራቅሊጦስ ብለን እናከብራለን። እሱን ገል አይ የእኛ አይ ቲንክ ከትላንትና ወዲያ ነው መሰለኝ፣ ተከበረው ሸራተን ተከበረ እንዴ? ሸራተን ተከብሯል። በቀደም ፓራቅሊጦስ በጣም በጣም ደስ የሚል እንትን ነው። አክቹዋሊ ው ቃኑ ታስቦ የሚደረገው ነገር እኮ ነው። ዋናው ጋሊ እኮ ይዘ የሚጠቅመው አሁን ፓራቅሊጦስ ሲባል ለመንፈስ ቅዱስ ጥቅም አይደለም። ገብቷል እኛ አሁን እኛ አሁን እራሱ ምን ያህል ብለስድ እንደሆን የምታየው በአሉን ስንጀምር ራሱ ጀመር ነው። ሸራተን ነው።

ወራግሪቶ ስኩ የሆነ የሚበላበት ምናምን ባርኩ። በቃ ነገርኩ። የርም እንግዲህ እኛ በቃ የባለ አምሳ ቀን ብለን ከትላንትና ነው ወደ ሸራተን አክብረና አልኩ። ምንድነው ትለው ማጣችሁ ነው እንዴ ነው? አይ ሸራተን መሆኑ ነው ጥያቄ አስነሳብኝ። ቢሆን ሆቴል እናርገው ለምን ዲ በቸርች ቢሆን ይሻላል የሚሆነው ለምን መማማር ነው ሀሳቡ ሆቴል ነው ሐሳቡ መንፈስ ቅዱስ መውረዱን ማሳብ ምናምን ነው አይደል? አ መሰለሱ ትምህርት የምናገኝበት ሐዋርያት ያደረጉትን ነገር የምናደርግበት እነዛ ነው ሐሳቡ የጰራቅሊጦስ አይደል የኛ ሐሳብ እሱ ነው ደግሞ። እንደ ፕሮቴስታንት አሁን ወደ 43 ሚሊዮን ገብተናል። 43 ሚሊዮናችንን የሚወክል አንድ ካላንደር ላይ የሚዘጋ በዓል ያስፈልገናል። እኛም 43 ሚሊዮን የት ነው ኢትዮጵያ፣ ስራ ምን ማለት ነው? አንዴ አንዴ፣ ምንም ቢሆን እኮ እኔ ወዳቸዋለሁ፣ እኔ እኮ ወዳቸዋለሁ። ምነው ጠላት እኮ አይደለም አንደኛ የሀገሬ ልጅ ናችሁ፣ ሁለተኛ ሰው ናችሁ፣ ሶስተኛ ደግሞ እኔ አሁን ሰው አምላኬን እገዛለሁ ብሎ የሚያመልክ ሰው ሁሉንም ወዳለሁ ለየት ባለ ፍቅር ደግሞ ከሌላው ማለት ነው እና ታዲያ ከወደድከን፣ ለምን አትመጣም? ለምን ከኛ ጋር አትቀላቀለም? እንደዚህ በሩቅ እኛም በመውደድ ከምትቃጠል። ትምህርቱን እኮ አይደለም ወደሆነ ሶፊዬ፣ ትምህርታችሁን አይደለም ወደሆነ ሰዎቹን ሰዎቹን፣ ወዳለሁ። አሁን እናንተን በጣም ወዳለሁ፣ ነው ፍቅር ፍቅር ፍቅር፣ መውደድ እንጂ አስተምሮቱን አልቀበልም፣ ልክም አደለም። ምን አይነት አስተምሮ ውስጥ አትቀበለው? ለምሳሌ የመጀመሪያው ከቤተ ክርስቲያን የወጣ ከአንዲቱ ቤተ ክርስቲያን የተነጠለ አስተምሮ። ሁለተኛ ሐዋርያዊ ቅብብሎች የሌለው ሐዋርያዊ ቅብብሎች የሌለው ለምሳሌ በመጽሐፍ ቅዱስ ላይ ዝም ብሎ ራሱን የሾመ ሰው ራሱን የሾመ ስለ ድንገት ኢየሱስ ተገለጠልኝ ብሎ የተነሳ ሰው የለም። ቅዱስ ጳውሎስ እንኳን ኢየሱስ ሲገለጥለት ወደ አናንያን ይላል እና ከዛ በኋላ ነው ከቤተ ክርስቲያን በመንፈስ ቅዱስ የተመረጠው ማለት። እና ኢቨን ኢቨን ጌታ ኢየሱስ ክርስቶስ አግኝቶት አናንያ ተጠመቅ እስከሚለው ድረስ ኃጢአትን ታጠብ ነው የሚለው። ተጠመቅ ሲለው ማለት እስከዛ ድረስ እንኳን ኃጢአተኛ መሆኑን የሚናገር መጽሐፍ ቅዱስ። ስለዚህ አንደኛ ራሱን ሹሙ መነሳት ይሄ ክርስቲያናዊ፣ መጽሐፍ ቅዱሳዊ፣ ቤተክርስቲያናዊ ማለት ታዋራዊ ክብብ ነው። ሸንገ አየ። ማን ነው ራሱን ሾሞ የተነሳ? እኛኮ በእኛ አስተምህሮ በእኛ አስተምህሮ ራሱን ሾሞ የሚነሳ አይደለም። እሺ፣ ለምሳሌ አምስቱን ሶላዎች ትቀበላለህ ሶፊ። ስለዚህ አምስቱን ሶላዎች ማን ነው ለመጀመሪያ ጊዜ ያመጣ? እንደዛ ምን ትምህርት ያመጣ? ስለ ትምህርቱ ሳይሆን መጀመሪያ ደረጃ አሁን ያልከው ራሱን ሾሞ ያልከው፣ ከዛ ደግሞ ወደ አምስቱ ሶላዎች ይልካል። ይኸው ራሱን የሾመ ሰው ልነግርህ እኮ ነው አሁን ጠራልኝ አሁን እሱ ሶሎ ይቀበላሉ ስትል እንደማን አሁን ወደ ሉተር ምናምን እዛ እንደገና ገብታ ሩቅ ፈረንጆች ጋር ለምን ሄዳለን እዚሁ በመጽሐፍ ቅዱሱ ጉዳይ እንጫወት እናውራ አዎ በመጽሐፍ ቅዱሱ ጉዳይ ራሱ ለማውራት ሶፊዬ መጽሐፍ ቅዱስ ከየት መጣ የሚል ጥያቄ አስነሳ ጠይቀኝ ከየት እንደመጣ እሺ መጽሐፍ ቅዱስ ከየት መጣ ከመጽሐፍ ቅዱስ ማህበር የትኛው መጽሐፍ ቅዱስ ማህበር? እዚህ ብሔራዊ ቲያትር ጋ ያለው ለጋር ማን የጻፈው? ኢትዮጵያ መጽሐፍ ቅዱስ ማህበር የሚያሳትመው እንግሊዘኛው ነው። እንግሊዘኛው ነው ሲሄድ ነው አለኝ። ሲሄድ ከውጭ ገዛለሁ ግን ደም አለ። ኤኒዌይ አረዳዱ ለራስ ስልጣን ከመስጠት የሚመጣ ስለሆነ ተቀበል ማለት ነው እንጂ ትምህርቱን ማለት ነው። ለዛ ነው ሱፊ አይ በሚያቀር የምሬ ነው ጌታ ይሄ ካንተ መጻፍ ሲሰ የመጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። አይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተብላ የግለሰብ ቸርች አይደለችም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦሪየንታል ቸርች ነች። ያቺ ኦሪየንታል ቸርች ደግሞ የነበረች ነው ከድሮ

እዛ በተረፈ ለምንድነው አገልጋይ ሆኖ ጌም የሚጫወተው? የሚል ጥያቄ ነው አንዱ የተነሳው። እነዚህ ልጆች እንግዲህ ወንጌልን እየሰበኩ ነው ብላችሁ ኦርቶዶክሳውያን ይገልጹናል፣ እኛ ማለት እንዲህ ነን ብላችሁ በኮሜንትና በላይክና እና በሼር የምታግዟቸው ከሆነ እነዚህ ልጆች ከሚያጭበረብሩ ቤተክርስቲያን ውስጥ ተሰግስገው አባ ገብረ ኪዳን እንዳሉት በየአዲስ አበባና ዋና ዋና ከተሞች አጥማቂ ነኝ እያሉ ጺማቸውን አርዝቦ ከሚያጭበረብሩ ወንጌልን እየሰበኩ መጽሐፍ ቅዱስ እንደሚናገር የሚያበራየውን በተሰራ በጊፍት ቢባረቁ ምድነው? ጊፍት ቢያገኙ ነዳጅ ቢቀዱ እንጀራ ቢበሉ ምድነው ችግሩ? ምን ቁም ነገር አለ ወይ? ደግሞ የምትሰጡ ሰዎች አደላችሁ፣ የምትበሳጩ የሰው አንበሳ የምትቆጡ። አንተን አንበሳ ግቢ አስሮ ነበር ማስቀመጥ። አንተ ሰታ ቢሆን የምታቸው ሰታ ቢሆን የምትበሳጨው በጣም ደስ ይለ ነበረ። አንተ የሆነ ቦታ ላይ ቁጭ ብለ ጺምን እያጎፈርክ፣ እነሱ እዚህ መጥተው ሰርተው የወደዳቸው ሰዎች ባርኳቸዋል፣ ሰጥቷቸዋል። ያርግላቸው፣ ይብዛላቸው ገና መኪና ይገዛሉ፣ ቤት ይገዛሉ፣ ኑሮ ፎቅ ፎቅ ትልልቅ ሞል ይከፍታሉ። ምን እንደምትሆን አያለው። አንተ አንተ ይኸውልህ፣ ኮሽም ነበር መጠቅ ኮሽም ታውቃለህ? ኮሽም የሚባለው ፍር እሱ ነበር መጠቅ። በቃ መጽሐፍ ቅዱሳዊ ነው። ኦርቶዶክሳውያን ስጧቸው እነዚህን ወጣቶች አበርቷቸው። በጊፍት ብቻ አይደለም አካውንታቸውን የጠየቃችሁ ገንዘብ ስጧቸው። ልደት በየጎዳናው መጽሐፍ ቅዱስ እየሰጠ አይደለም። ምንድነው ችግሩ? መጽሐፍ ቅዱስ እንኩ ኑ ያለ ልደት እየሰጠ አይደለም። አላገዘም መጽሐፍ ቅዱስ ከዋንዛ ዛፍ ላይ እየተቆረጠ ነው የሚመጣው? ተገዝቶ እኮ። ስለዚህ ስነ ስርዓት ይኑራችሁ። እንደ እኛ መሮናል። ራሳችን በስንት ነገር ውስጥ አልፈን ነው የመጣ። ስለዚህ እንዲህ አይነት በፍጹም በፍጹም ከእናንተ የማይጠበቅ ከዛ በተረፈ አንደኛው እኔ አባቴን ጠይቄ ነበረ ደውዬ ያው እኔ ብዙም ፍርአቱን ስለማላውቅ ለምሳሌ በፈለገ ጉዳይ ላይ በየትኛውም አይነት ሁኔታ ውስጥ እንኳን ወጣት ነው ቤትም ቢያልፍ እንኳን ለሕዝብ የሚነገር አለ ለካህን ብቻ የሚነገር አለ ለካህን ልትነግሩ የሚገባችሁን ነገር ሁሉ አቅታችሁ ሶሻል ሚዲያ ላይ አዘረዝሩትም። ስለዚህ ለምድራዊ ስርዓት እናንተ እንዴት ነው ማሰብ የጀመራችሁት? ትልልቅ አባቶች አሉት፣ ያስተማሩት አሉት እዚህ ጋር እንዲደርስ ዛሬ ዲያቆን ተብሎ ሊጠራ የተገባበት ቦታ እስኪደርስ ድረስ ያስተማሩት አባቶች እና የቀጡት ወንድሞች እህቶች አሉት። ስለዚህ እነሱ ነው ምን፣ እንደዛ ነው ስርዓታችሁ ይመስለኛል። ስለዚህ በእንዲህ አይነት ጉዳይ በፍጹም በፍጹም እንዳትሳተፉ። ሰውን ሊያጠፉ እጃቸውንና ማጭዳቸውን ከሳሉ ሰዎች ጋር በፍጹም በፍጹም እንዳትተባበሩ በእውነት እግዚአብሔር በዛ አይከብርም ገንዘብ ማግኘት ኃጢአት የሆነበት ድህነትን ኢንተርቴን እንድናደርግ የተደረገበት ይሄ ማይሆን አካሄድ ነው ድህነት ወንበዴ ነው ነው የሚለው መጽሐፍ ቅዱስ እነዚህን ወንጌል የሚያገለግሏችሁን ሰዎች በገንዘብ ብትረዱ ምነው ችግሩ ግዴታ ይታመሙ ግዴታ ኩላልታቸው ፌል ያርግ፣ ግዴታ ታመው መንገድ ዳር ይውጡ፣ ምን እስኪወሩ ነው? በጤናቸው በወጣትነታቸው ጊዜ ገንዘብ ለማግኘት እንዳይጨነቁ ስጋዊውን ነገር እናንተ እያደረጋችሁ መንፈሳዊ ነገር እነሱ ይመግቧቸዋል። ምሮ ችግሩ ይህ የመጽሐፍ ቅዱሳዊ አስተሳሰብና አካሄድ ነው። ስለዚህ ወደድክም ጠላህም በስጋዊ ነገር በሚያስፈልጋቸው ነገር በሙሉ አግዟቸው። አንተ ቁጭ ብለህ አስራ ስድስት አንበሳ ሰጡት የምትል ጋሽ ምጤ፣ አቶ ምጤ ወይም ወይዘሮ ምጤ እህታችን ምጤ፣ ምንም ልንረዳህና ልንረዳሽ አንችልም። በቃል ምንም ልንረዳችል ምንም ደግሞ መስጠት የማትችሉ ሰዎች አሻራችሁ እስኪጠፋ ምን አርጉለት ምን እንደምትሆነ